ማንግላሽ በዛሬ ደግሞ ሰላም። ሰው እንዴት በዚህ ልክ ሽንቶ ያመልጠዋል? ኧረ ተው፣ በጣም ፈሪ አትሆኑ። ሱመያ በጣም ጀግና፣ እውነት የምሬን ነው በዚህ ልክ ማንነትሽ ማሳየትሽ ራሱ በጣም ጎበዝ ነሽ። ተመልካቾች በጣም እንዲያደንቁሽም እውነት የምሬ ነው። በጣም ጎበዝ ጎበዝ እላለሁ። እንዴ እችኛ ቱ ደግሞ እንደ ዝም ብላ ሽንቷን ትለቀዋለኝ እንዴ ኧረ በጣም ይገርማል። ለማንኛውም ቪዲዮውን እንመልከት። ቪዲዮውን ግን በአክብሮት ላይክ፣ ሼር አድርጉልኝ፣ አበረታቱኝ እኔንማ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ፣ አብረን እንደግ። በተሰብ ይመቻችሁ። የሁለት ሜቶ ሺህ ብሩ ሰራችሁ። ይሄ ነበረ ወይ ሱመያ? ኧረ ይመችሽ

አንቺ ጤነኛ አይደል እኔ እኮ ያንቺ እኔ እኔ እኮ እኔ በቪዲዮ ብዙ ጊዜ እገልጭልሻለሁ አዩ እኔ አንቺን አልጠላሽም ለብረት ይጥመርሽ አንቺ አላስ ምን አርግ ነው የምትይኝ? እኔ አላስ አንቺ ቀውስ ነሽ እኮ ቀውስ ነሽ እኔ ፈርችሽ አለ። በጣም ቀውስ ነሽ አንቺ። ደግሞ ሳይድ እና ያገባሽ ኦሽን እና ያገባሽ ምን ላይ አታዋርዴ ነው እኮ አንዳንዴ ማለት ነው። አንቺ ቪዲዮ መስራት ከሆነ የምፈልጊው ቢያንስ ስለ እኔ እንደዛ የምትቀባጥሩ ምንድነው? ታውኛል ኮስ ለምን ታስሞላላችሁ ወርካት፣ እዚህ ነው እኔ እንደዛ የምታርጉኝ። አንቺ እሷስ እሺ ጣውን ተይናት አንቺ። ምንድነሽ ንገሪ።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 እንደ እኔ መጥቼ አግቢው ብዬሽ አለሁ እንዴ? አንቺ እኔ እኔን ታውቂያለሽ። እን በፊት አብራ አደግሽ ከሳይድ ጋ ነው። አብራ አደግነትሽ ከሳይድ ጋ ነው። እኔ ልጆች እናት ነኝ። ምላርግ አገች አገኘሽ ባገኛት ምናም ባልዘለ ዝራት ምን ሰው በሙሉ እኮ ነው እኮ አንዳንዴ ማለት ነው። እኔ እንዳንቺ አይደለም ፈታሻለሁ። ቃውስ እንደዚህ የሚያረጋሽ እኔ ነኝ። እኔ ሰላም አለይኩም ወበረካቱሁ ሰላም ሰላም በእያለሁ ወዲና እየተከበራችሁ የሰይድ ሁሉ ሚዲያ ተከታታዮች እንደምን አላችሁ? በያላችሁበት ሰላማችሁን በዝብት ያርግልኝ። ዛሬ ላይ እንግዲህ እውነት ለመናገር በጣም በጣም ፍርክ በቃ ቪዲዮውን ሳይ ማለት ነው፣ በሳቅ ስቄ በቃ ምን ልበላችሁ! እንዴ ሀዩ በቃ እንደዛ ስትወራጨ ነበረ። ጓደኛዋም እንደዚህ ነው። ለዚህ ነው ማለት ነው እኔ በጣም የገረመኝ ነገር፣ በቃ ንግስቷ ሱመያ ስተምበ ስተምትባል ድረስ እኮ በቃ ማሻአላህ ተባረከላ። ለነገሩ የት ተወልደሽ ብሏት የት አለ ሱመያ እንግዲህ የጎንደር ልጅ ናት። ብቻ የትም ሀገርም ቢሆን የት ጀግና ሴት ጀግና ወንድ ሞልቷል። የት ይሁን የት ጎንደር ብቻ አይደለም። ነገር ግን እኔ የገረመኝ ነገር እንደዛ አድርጋ በዚህ ምክንያት ለስራ ብላ እንደዚህ ብቻ ያሳዝናል። አንድ አንዱ ሴት ቢሆን በያዘሄ ዋዲድ ማለት ነው። አጥናጥና ነበር የምጥላት። እንግዲህ ብዙ ጊዜ አንዳንድ ጎባን እና ጎባን ሀገራችን ላይ እንኳን እንደምታዩት ምንም ቢሆን ተስማምቶ እንትን አይልም። እንደውም እኮ አይደለም ባሏን አግብቶ ኒካዋን ሳያወርድ ባሏን ይቅርታና ማለት ነው ባሏን አግብታ ኒካዋን እንግዲህ የዛኛይቱ የፊት ይቱ ኒካዋ ሳይወርድላት አይደለም የዘኛይቱን ፈትቶ አልኮም ብለው እንኳን እንደ እንደ ሀገር በሀገራችንና እንደ እንደ በገጠሮቿ በገጠር አካባቢ በተለይ ፈትቶ ሌላ ሲያገባ ማለት ነው። የተፈታዩ ያች መደብ ዲብ ትፈልጋለች ጎባኔ ናት ማለት ሲገናኙ ለመደብ ነው የሚፈልጉት፣ እና አይደለም ባሏን ኒካዋን ልጆቿን ሁሉንም ነገር ሳይፈታት አግብቶ እንደዚህ እጇን አስራ ታስሮላት አግኝታቸው ማለት ነው። በነገራችን ላይ ዛሬ ላይ አንድ ነገር የተሰማኝ ይሄ ነገር ዲራማ ነው። ምክንያቱም እኔ እንጃ፣ ብቻ ላምን አልቻልኩም። ሱመያ ከሶስት ቀንና ከአምስት ቀን በፊት የመን ገባሁ ብላ ነበረ የመን ላይ። ዛሬ ደግሞ ኢትዮጵያ እንዴት ነው ወደ የመን ወደዚህ እንዴት ነው? የመኪና መንገድ ነው እንዴ? ነው የምን ትኬቱ ርካሽ ነው? እኔ ሊገባኝ አልቻለም። የምን ግን ስንት ነው ትኬቱ? ርካሽ ነው እንዴ? እኔ ዛሬን ሄድ ያሉ ነገ ይመጣሉ። በዛ ላይ ብቻ አገራችንን ሰላም ያድርግልን። አገራችንን በጣም እያመረብን ነው አሁን እውነት ለመናገር። ግን ሰላሙን ያብዛልን። ጦርነት የሚባል ሙልጭ ብሎ ጠፍቶ ሀገራችን ሄደን በየስራው ተንቀሳቅሰን እንድንኖር አላህ ያርገን። ዛሬ ላይ እውነት ሀዩማ እውነትም ደረቅ ናት የምትባለው፣ ፍችኝና በቃ እንተያያል ትላለች። ሀዛው ላይ ፍችኝና እንተያያል እና ሱመያ በጣም ጎበዝ ናት። የልጆች እናት ነኝ ምናምን ታለ። ግን አንዳንዱ ንዴተኛ ሴት ቢሆን አጠኗ አጥኖ ጥሏት ያው ምሳሌ አንዳንድ ሰው አንዳንዱ ሰው ለነገ የማያስብ ማይ ነገ። ምክንያቱም አሁን ምሳሌ ዛሬ ይችላል ይዣታለሁኝና አግቸዋለሁ እንበል ታግታለኝ እንበል። ከዛ በኋላ ደብድቤያት ነገ ይችላል ተደብድባ ምን ነገር ስቦብኝ ይመጣል ብሎ የሚያስብ ሰው አለ። ዛሬ ላይ በደበደባት ተመችቶኛል፣ ነገ ነገ ወዲያስ ምን ይዞ ይመጣል ብሎ የሚያስባልና ከዛ ያንን እርምጃ ለመውሰድ ጠንቀቅ የሚል ሰው ሞልቷል። እና እኔ ራሱ እንደዚህ አይነት አስተሳሰብ በራሴ ያለኝ፣ ለምሳሌ ነገ አንዴ ነገ ዛሬ አንዴ ያረኩን ነገር ነገ መስዋዕት ያስከፍለኛል ብዬ አስባለሁ። መጀመሪያ ሳላደርግ ማለት ነው። እና ዛሬ ላይ ተመችቶናል ብለን የምናጠፋው ነገር ወይንም በእኛ ወይ በልጆቻችንና ወይ በሚስቶቻችንና መስዋዕት እንዲከፍሉ ያደርጋል። እና መጀመሪያ ላይ ማሰብ ጠንቀቅ ማለት ጥሩ ነው። ዛሬ ተመችቶናልና ነገም ነገ ወዲያ መመችናል ማለት አይደለም። አንድ ቀን ይጎላል። ለሰዎች መልካም ደህና፣ አሁን ነገ ላይ እነሱም ደህና ነገር ነው የሚከፍሉና ማለት ነው። እና እኔ ዛሬ በጣም ጀግና እንደ አሽኛ ዲሪ ሞሽንቱ ያመጣታል። አይ አንዳንድ ሰው እኮ በቃ የሆነ ነገር እንደዚህ ለፍልፈው ለፍልፈው የሆነ ነገር ሲመጣ ዝም ብሎ በቃ አላዴነ ነብጣችኛው መፍትህ ነው መቆጣጠር አይችልም ዝም ብሎ በቃ ይመጣል። አንዳንድ ኮ መቆጣጠር የሚባል ነገር አለ። ስለዚህ የነግድ ዝንቦታችን የሽንቱን የሚለቃ ማለት ነው። እና ሱመያ በተለይ ጀግና ይመችሽ። ለማንኛውም ይሄ ነገር ድራማ የሚሆን ምን የሚሆን ይመችሽ፣ ጎበዝ ምክንያቱም ይሄ ነገር ስራ እስከሆነ ድረስ ስራ ማንኛውም ስራ ስራውን ጥርት አድርጎ መስራት ግዴታ ስለሆነ ድረስ በአግብቶባትን በትክክል የሚሆን ለዲራማው የሚሆን በቃ፣ ይህ ስራ ሆነ ስራ ነው። አሪፍ ስራ ነው። ሸቅሉበት። በተረፈ እንግዲህ እያሳቀኛለው ሽንቶ ያመለጣት ነው እንግዲህ በይህን ያህል። በዚህ ላክ ፍራት አንዳንዴ ላይ በጣም እንፈራና ድንግጥ ብለን በቃ ድንጋይ ሆነን ዝም እንላል። እንኳን ሽንት ሊያመጥ ሊመጣና በአሁኑ ሰዓት ላይ ልባችን ደረቅ ነው እና እንኳን ሽንት መጣት አልየለም። እኔ ብዙ አይቻለሁኝ። ስንመጣ እንኳን ሊሆን አገር ሰው የሞተ ከዚህ በዚህ የሆነ ነገር እየተፈጠረ በዚህ ምን እያለ በቃ በጣም አሰቃቂ ነገር እያየህ እንኳን ሽንት መጣት አልየለም። ደርቀን ዝም ነው የምንለው። እና እኔ እንደዛ ብዬ ገና ያንን ምዝግዝግ ስታይ እንጨት ገና ትመታኛለች ብላ ባልየው በቃ ምን እንደሚልሽ ባለሽ እኔ መጣም መጣም ነው ገረመኝና፣ ሱመያ ያው ደረቂቱ ቢዜናት በቃ እነ ነገሩ። ዛሬ ላይ ሱመያ ገርፋቸው ቢሆን የምትሉ ኮሜንት አስቀምጡ፣ እና ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማረጋችሁን እንዳትዘነጉ፣ ሰብስክራይብ ያረጋችሁን እና ማበረታቱን ኢንሻአላህ በአላህ ፈቃድ ቃብረን እንዴግ ማለት ነው ምንም